በጣም ነው የሚያሳዝነው አላቸው ሸይጣን ይሄ ነው ስራው በአንዴ የሚፈልግ ውስጥ አያስገባህም ለዛም ነው አላህ ያ አዩሃ አለዚነ አመኑ ላ ተተቢዑ ሸይጣን አላለም ሸይጣን አትከተሉ ሲሆን ያለው ላ ተተቢዑ ኹጥዋቲ ሸይጣን የሸይጣን እርምጃዎችን አትከተሉ ነው የሚለው ምክንያቱም ሸይጣን በአንዴ ድቡ አያረግህም የሚፈልግ ውስጥ አያስገባህም ምክንያቱም ጠንካራ መሆኑን ያውቃል ግን እያዳከመ ነው እነሱ ሰዎች ምን አደረገ መጀመራ? መጀመሪያ አብሽሩ የእነሱ መንገድን ተከተሉ ብሎ መጣ። ነሲሃ አደረገላቸው ማለት ነው ነው እንዲ ጥሩ መካሪ ነው። ምን አይነት ሰው ነው ማለት ጀምሮ እነዛ ምን አይነት ሰዎች ናቸው ማለት ጀምሮ፣ ደግሷ አመጣልን ብሎ አላ እንደዛ ነው። ከዛ በኋላ ያ ጀኔሬሽን አለቀ። ያ ጀኔሬሽን ሳልቅ ደግሞ ትንሽዬ ተውሒዱም ስላለ ሁለተኛው ጀኔሬሽን መጣ። ሁለተኛ ጀኔሬሽን ሲመጣ በነዛ ሰዎችን መልካም እንድትሰሩ አለ። መልካም እንድትሰሩ እነሱን እያስታውሳችሁ በእነሱ ስም የተሰየመ ጣወታቶችን ስሩ። እንደዚህ ድንጋዎች እንድታስታውሳቸው። አልተመለኩም፣ በሁለተኛውም ዙር እሺ፣ በሁለተኛውም ዙር አልተመለኩም፣ በሁለተኛውም ዙር አልተመለኩም። ከዛ ሶስተኛው ጀኔሬሽን መጣ እነዛ እያስታወሱ የመጀ ሁለተኛዎቹ ወድ የሚበለው ሰደቃ የሚሰጥ ሰደቃ የሚሰጥ ሰደቃ እሱ ሲያስታውሱ ሰደቃ ይሰጡ ነበረ። አልተመለኩም ነበረ። እነዚህም ጀኔሬሽን አለቁና ሶስተኛው ጀኔሬሽን ሲመጣ መጣልሃ ከነ እንት ናቸው መጣ። እናንተ ሰዎች ወይ ምን እየሰራችሁ ነው? መልካም እየሰራ ነው። እነዚህ የቆሙት ነገር ዝም ብሎ የቆሙ ይመስላችኋል? አንዴ የእናንተ አባቶች እኮ እነዚህን ሲያመልኩ ነበር አላቸው። ነው እንዲያው ተጀመረልሃ ሽርኩ ተጀመረ ቀጠለ ነቢዩላህ ኑህ ሽርኩ በሚሰራበት ሰዓት ያኔ ነቢዩላህ ኑህ ዓለይሂ ሰላም ተልክ መጡ ስለዚህ ወጥ ሱዋዕ የጉት ወያዖቅ ወነስር የሚባሉት እነዚህ አምስቱ በነሱ ስም የተሰየሙ ጣዖታቶች ተሰርተው ተመለኩ እንጂ የእነዚህ ሰዎች ዋናቸው አህሉ ተውሒድ ነበሩ የተውሒድ ባለቤቶች ነበሩ አላሁ ሱብሓነሁ ወተዓላ ለብቻ የሚያመልኩ ነበሩ ነው

ለበደለኞች ጥፋትን እንጂ እንዳትጨምርላቸው ብሎ ዱዓ አደረገ። እዚህ ዱዓ ውስጥ እንገባለን ኢንሻላህ። ወልሙእሚኒን ወልሙእሚናት የሚል ማለት ነው። ጥሪው ተደረገ አበቃ። ለነቢዩ ላኑ ዓለይሂ ሰላም ማንም እንዳያምንላቸው ተደረገ። አላሁ ስብሓነሁ ወተዓላ ለሰማይ መልእክት አስተላለፈ። በሮችሽን ክፈች ዝናብ አይደለም በር ነው በር እንዲከፍት ተደረጉ። የሰማይ በሮች ተከፈቱ። ውሃ እንዲንቧቧ ተደረገ። መሬት ሁሉ ምንጭው ነች። ወፈጀርና ልአርድ ነው የሚለው ከምድር ላይ ምንጭን አወጣን ሳይሆን፣ እራሷን ምድርን ምንጭ አደረግናት ናት። ነቢዩ ላኑ ዓለይሂ ሰላም ተራራ ላይ ለመቶ አመት በጅብሪል አማካኝነት የሚስማርና የጣውላ ባለቤት የሆነችውን መርከብ ሰሩ። ለመቶ አመት የተሰራይ መርከብ ነች። የሰማይ ውሃ መጣ የምድር ፈለቀ ሁለቹ ተገናኘ በምድር ላይ ያለው ትልቁ ተራራ እንኳን ተጥለቀለቀ ውሃ ይሄ የሆነበት ምክንያት ደግሞ ሚማ ኸጢአት የሚለው ይሄ ነው በወንጀሎቻቸው ምክንያት ኡግሪቁ እንዲሰምጡ ተደረጉ በውሃ የሚገርመው ደግሞ ፈኡድኪሉ ናራ እሳትም እንዲገቡ ተደረጉ ወሚን አጃይበት እሳት እሳትና ውሃ የሚገናኝ ነገር አለለም አሒበቲ ነገር ግን ውሃው ከላይ መጣ ከስር ከሰመጡ፣ በኋላ ደግሞ እዛ ውሃ ውስጥ ምን አደረገ አላህ? ውሃ አደረገ። ዛሬም በየተለያዩ ባህር ውስጥ ውስጥ እያያችሁ ነው። ውሃና እሳትና ውሃ አብሮ ጎን ለጎን ሲፈላ ማለት ነው። አደለል ናሽናል ጂኦግራፊ እያየን እኮ ነው። የአላሁ ስብሓን ወተዓላ ቅጣ ሲመጣ አይፍር ነው። አይበት ያኔ ፈለም የጅዱ ለሁም ሚንዱኒላሂ አንሳራ ወላ ወት

እና ሰአዊ ኢላ ጀበል ያዕሲሙኒ ምና ልማ፣ እኔ ወደ ትልቁ ተራራ ወጣለሁ ከውሃ ያድረኛል። አረተው ልጄና ተብሎ ላ ዓሲመ ልየውመ ምን አምር ላሂ ኢላ መን ራሒም፣ አላህ ያዘነለግ ካልሆነ በስተቀር ዛሬ ከአላህ ቅጣት የሚዳን የለም። ይህን እየተነጋገሩ ሳለ ወሓለ በይነሁም አልመውጁ ፈካነ ምን አልሙቅራቂን፣ ውሃው መጣና በመካከላቸው ገባ። ከሰመጡ ሰዎችም ሆነ ልጃቸውም እንደዚሁም ሚስታቸው ውሃው መጣ አልኳችሁ። ከላይ ወረደ ከስር በቀለ ተገናኘ መርከቢቱ ብቻ ትንሻለላለች ለስድስት ወር ነው ባህሩ ላይ ተንሻለለችው ኳንተዋ ማለት ነው መርከቢቱ መርከቢቱ ልክ እንደእንቁላለች የአሁን መርከብ ከላይ ክፍት ናቸው አይደለ ነቢላ ኑህ ዓለይሂ ሰላም ደግሞ እንደዚ አይነት መርከብ እንዲሰሩ ነው የተነገሩት ዛሬ ተገኘች አይደለ ቱርክ ውስጥ የሆነ ወንዝ ተራራ ስር ተደግፋ እስከዛሬ ድረስ እኮ እንተዋታለን ብሎ አላህ ሱረቱ ለመጣበታለ ተራበት ሰዓት ወንሸቀል ቀመር የሚለው ውስጥ እንደ አይ አድርጎ ዛሬ ደርሰውባታል። ስንት ሺህ ዓመት ወደ ኋላ ተመልሰው ማለት ነው። እሺ ለምንድን ነው ከካህዲያኖች አንድ ዜም እንዳተው ያለው? ኢነከ ኢንተዘርሁም ዩድሉ ዒባደከ። ከነዚህ ካህዲያኖች ሶስት ትውልድ ነው ያሉ ብያቸኋለሁ ቅድም። እያንዳንዱ ትውልድ አንዱ ሲመጣ ሁለተኛው ሲመጣ ከመጀመሪያው የበለጠ ጠማማው ነው። ሶስተኛው ከመጣ ከሁለቶቹ የበለጠ ጠማማ። አሁንም ከነዚህ ካህዲያኖች አንዲት የምትው ከሆነ?

አንዲት ሴት ልጇን አዝላ ወደ ተራራ ወጣች። ከሀዲ ናት። በእጅ ይዛ እየሮጠች፣ ከዛ ውሃው ከፍ ሲል ደረቷ ላይ ከፍ አደረገች። ከፍ ሲል ውሃው ትከሻዋ ላይ አደረገችው፣ ልጇን ለማዳን ውሃው ከፍ ሲል፣ ተራራ የመጨረሻ ተራራ ይወተ ጭንቅላቷ ላይ አደረገችው። ከዛ በእጇ እንደዚ ያደረገችው ሁለት ሁሉንም ስቴ ብየስተት እየጠበቀ ውሃ ሁሉንም፣ እሷንም ልጇንም እንዳልነበረ ያደረጋቸው ነው። አላህ ከነዛ ህዝቦች ከሀዲ አንድ ሰው ትቶ በነበረ

ከነሱ በኋላ ዓለም ጠፍታ ከአደም በኋላ የነቢዩ እነዛ ያመኑትን እንኳን አላ መሀል አድርጓቸው ከነቢዩ ላ ኑህ ዐለይሂ ሰላም ነው የተወለዱት። ከዛ ዳዕዋ አደረጓ ረቢ ክፊሊ ዱዓ አደረጉ። ጌታ ወይን የማረኝ ወይ ዋሊደየ ወላጆቼንም። ስለዚህ ነቢዩ ላ ኑህ ዐለይሂ ሰላም አባትና እናት ሙእሚን መሆናቸውን ይገልጽልናል። ማለት ይሄ ቁርአን ያያ

በነቢዩ ኑህ አለይሂ ሰላም አንደበት ዱዓ ታደርጎልናል ማለት እያንዳንዱ ዘመንና፣ ፊ ኩል ዘማን ወመካን፣ በእያንዳንዱ ዘመንና ቦታ ጠማሚ የሆኑ ሰዎች ጥመት እንጂ ሌላ ነገር አይጨምርላቸውም። ስለዚህ ሙእሚኖች ወሊልሙእሚኒን ወልሙእሚናት ውስጥ የሚሉ ሰዎች ውስጥ

እማዛችሁን ነገር ታዘዙ፣ የምከለክላችሁን ነገር ተከልከሉ። ሁሉም ነብያቶች አላሁ ስብሓንሁ ወተዓላ ስለ እኛ ነቢይ ሲናገር ምን አለ? ሁዙ ማ አታኩም ረሱል ፈንተሁ ማ ነሃኩም አን መልእክተኛ ወደ እናንተ ይዞላችሁ የመጣውን ነገር ያዙ፣ የከለከላችሁን ነገር በሙሉ ተከልከሉ። ይሄን የምታደርጉ ከሆነ ምን ያደረግላችኋል? የመጀመረው የግፊር ለኩም ሚን ዙኑቢኩም ከወንጀሎቻችሁ ይምርላችኋል ሚን እዚህ ቦታ ለምንገባች ገባቸ የክፊር ለኩም ሚን ዝኑቢኩም ማዕናው ከላይ ሲታይ የተወሰኑን ከወንጀሎቻችሁ ማለት ነው። ላ ሁለት ትርጉም አለው። አንደኛው የክፊር ለኩም ሚን ዝኑቢኩም ሚን ሊተውኪድ ነው የመጣችው፣ ሁሉንም ወንጀሎቻችሁን ይምርላችኋል። አያያዝነች እንጂ ማዕና የምትሰጥ አይደለችም ነው አንዱ። ስለዚህ ሁሉን ወንጀሎቻችሁን ይምርላችኋል። አይ እሷ ማዕና አላት የሚሉት ደግሞ ምናሉ የፊር ለኩም በአላህ ካመናችሁ በእናንተና በአላህ ያለውን ወንጀል በሙሉ ይቅርልላችኋል፣ ይምርላችኋል። ሚን ዙኑቢኩም የሚለው በይነኩም ወበይነላህ በናንተና በእናንተና በአላህ መካከል ያለው ነው። ከዛስ የአላህን ሐቅ ጠብቃችሁ ደግሞ የሰው ልጆችን ከጠበቃችሁ ያኔ የተቀረውንም ወንጀል ይምርላችኋል ነው። በአላህ አመናችሁ ነቢያቶችን ታዘዛችሁ ወንጀሎቻችሁ ከተማረላችሁና ሲለቱ ራሒም የሰውን መሐቅ ከጠበቃችሁ፣ ወዩአኪሩኩም ኢላ አጀል ሙሰማ አላሁ ስብሓነሁ ወተዓላ እስከወሰነላችሁ ጊዜ ያቆያችኋል፣ ያዘገያችኋል። ምን ማለት ነው? ትናንትናም ሲነሳ የነበረ ነገር አለ። የእያንዳንዱ ሰው እድሜ ተወስኖ የለም ወይ? የምንሞትበት ቀን ተነግሮ የለም ወይ? አዎ ትክክል ነው። ነገር ግን ነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው የተናገሩትን ሐዲስ አለ። ዝምድናን በእውነት የቀጠለ ሰው አላህ እድሜውን ይቀጥልለታል የሚል ለውሕል መሕፉዝ ላይ ሰፍሯል። አስለ እንዲህ እንዲህ ስራ የሚሰሩ ሰዎች እንዲህ ይደረግላቸዋል። ዋናው የተደነገገውን ቢኖር ማለት ነው። እንዲህ እንዲህ የሚሰሩ ሰዎች እንዲህ ይደረግላቸዋል። ዝምድና የሚቆጥሩ ሰዎች፣ የሚቆርጡ ሰዎች አላህ ይቆርጣቸዋል፣ ያሳጥራቸዋል እድሜያቸውን የሚቀጥሉ ሰዎችን አላህ እድሜያቸውን ይቀጥልላቸዋል የሚል ተላልፏል። ልክ እንደዚህ መዝገባችን እንደተላለፈው ሁሉ ማለት ነው። አረፍቱም ወይም ደግሞ ወይም ደግሞ አላሁ ስብሓነሁ ወተዓላ የሰጠን ስልሳ ዓመት ከሆነ በስልሳ ዓመት ውስጥ አንድ ሺህ ዓመት የሚኖሩ ሰዎች የማይሰሩትን ስራ በረካ አድርጎልህ አላህ ያን እድሜን በረካ አድርጎልህ በዛ ውስጥ እንድሰራ ያደርግሃል። ለምሳሌ አንድ ሺህ ዓመት የኖሩ ህዝቦች አሉ እነዚያ አንድ ሺ ዓመት የኖሩ ሰዎች አምስት መቶ ዓመት ላይ ሀብታም ከሆኑ አንተን ሀያ ሰላሳኛ ዓመት ላይ ሀብታም ያደርግሃል ማለት ነው እድሜህ ላይ በረካ ያደርግልሃል ለማን አላህን ላመለከ ሰው መልእክተኞችን ልታዘዘ ሰው ከዛ በኋላ ወንጀላቸው ተምሮላቸው የሰው ልጆችን ሀቅ የጠበቁ ሰዎች ይሄ ይደረግላችኋል ኢነ አጀለ ላህ ኢዛ ጃአ ላ ዩአኸር የአላህ ውሳኔ ድንጋጌ በመጣ ጊዜ ግን

ያንን መጥፎ ስራዎቻችሁን ወደ መልካም ይቀይርላችኋል። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም መዲና መስጂድ ላይ መስጂደ ነበዊያ ላይ ቁጭ ብሎ ሰሃቦቻቸው ጋር እየተናገሩ ሳለ አንድ አቅሙ የደከመ ጉልበቱ የካደው እድሜው የገፋ ሽማግሌ ሙርኩዝ ጁላ ይዞ ወደ እነሱ መጣ። ከዛ ድምፁን ከፍ አደረገና ያ ሙሐመድ አላቸው። አንተ ሙሐመድ ሆይ እዚህ ፊት ለፊት የቆመ ሽማግሌ ራሱ ነው

አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱለላህ አላቸው። ከአላህ ውጭ በእውነት የሚያመልኩት አምላክ የለም እርሱም የአላህ መልክተኛ መሆናችሁን እመሰክራለሁ አላቸው። ከዛ ነቢዩ አለይሂ ሰላቱ ወሰላም እስከ ዛሬ የሰራከውን ወንጀል በሙሉ አላህ ይቅር ይልሃል አሉት። ከዛ ሰውየው ደነገጠና ያ ረሱለላህ አላቸው። አንቱ የአላህ መልክተኛ ወይ እነዚያ ተራራ የሚያካክሉትን ወንጀል አላህ ይቅር ብለኋል እያልከኝ ነው? አሁን ይቅር ብለሃል። እንዳውም እንዳውም አሉት።

የምጠራቸው ጥሪ ደግሞ መበርገግን እንጂ አልጨመረላቸውም። ወኢኒ ኩለማ ዳዓውትሁም እኔ ጥሪ ባደረግኩላቸው ጊዜ ሊተግፍረ ለሁም አንተ እንድትምርላቸው። ጀዓሉ አሳቢዕሁም ፊ አዛንህም ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ የኔን ጥሪ ላለመስማት። ወስተቅሸው ትያበሁም እኔንም ላለማየት ፊቶቻቸውን በጋቢዎቻቸው ሸፈኑ። ወአሰሩ ወስተክበሩ እስትክባራ እሙጥኛሉ በወንጀል ላይ መኩራትንም ኮሩ ይላል። ስመ ኢኒ ደዕውቱሁም ጅሃራ ከዛኔ ግልጽ አድርጌም ጠራኋቸው። ስመ እኒ አለንቱ ለሁም ከዛ በኋላም ግልጽ አደረግኩላቸው። ወአስረርቱ ለሁም ጅሃራ ማለት ድምፄን ከፍ አደረግኩ ነው። ስመ እኒ አለንቱ ለሁም ከዛ በኋላ በአደባባይ ወጥቼ ግልጽም አድርጌ ተናገርኩኝ። ወአስረርቱ ለሁም ስራራ በሚስጥርም ሚስጥር አድርጌ ጠራኋቸው። በድብቅም በግልጽም ማለት ነው። ምን አልኩኝ? ፈቁልቱ እስተግፊሩ ረበኩም፣ ወንጀሎቻችሁ ጌታችሁን ምህረትን ጠይቁት ከወንጀሎቻችሁ አልኩኝ። ኢነሁ ካነ ገፋራ፣ እሱ መሀሪ የሆነ ጌታ ነውና ይሄን ካደረጋችሁ ዩሩሲሪ ሰማ ሰማይ እንድታዘን ባደርጋለሁኝ፣ ወይም ዝናብ እንዲወርድ ያደርግላችኋል። አለይኩም በእናንተ ላይ ሚድራራ ተከታታይ የሆነ

ኡላኢከ ከልአንዓሚ በልሁም አበል ይላል አላሁ ስብሓነሁ ወተዓላ ስለ ጠማሚ ስለሆኑ ህዝቦች ሲናገር ለነሱ ልቦና አደረኩላቸው ግን አያስተውሉበትም አያስተነትኑበትም ለነሱ ጆሮ አደረኩላቸው መልካም ነገርን አያዳምጡበትም ለነሱ አይንም ሰጥኋቸው ጥሩ ነገርን አይመለከትበትም እነዚህ ሰዎች ልክ እንደ እንስሳ ናቸው እንዳሁም በልሁም አበል እንደውም ከእንስሳት የበለጠ ጠማማዎች ናቸው። ወላሂ ከእንስሳ የበለጡ ጠማማ ህዝቦች ዛሬ ላይ ማሉ በአንደኛው ክፍለ ዘመን ስልጣኔ ከፍ የተባለበት ዘመን በሚባልበት ዘመን እንስሳ የሆኑ ሰዎች ድመት ካካዋን አድርጋ ትሸፍናለች። ቢያንስ በአደባባይ ዜና ይሰራል። በአደባባይ ዜና ይሰራል።